ኬሚስት መድኃኒት ይቀምማል እና ይሰራዋል። መጨረሻ ላይ ፋርማሲ ከገባ በኋላ ፋርማሲስቱ ደግሞ ላዩ ላይ ይጽፍበታል። መድኃኒቱ በዚህ ቀን ኤክስፓየር ያደርጋል ተብሎ ከዛ በኋላ አሁን የምትጠየቀው ጥያቄ ምንድነው? ለመድኃኒቱ ኤክስፓየር የቀኑ ደረሰና ኤክስፐርድ ያደረገ ዳደረገ መድኃኒቱ ማን ተጠያቂ ተብለ ብትጠየቅ እርግጠኛ ነኝ ኬሚስቱ ነው የሰራው ነው ምትለው። እንደ ፋርማሲስት እኮ ላዩ ላይ ጽፎበታል ኤክስፓየር የሚያደርግበትን ቀን ብትባል፣ አይሱማ ስለሚያውቀው ነው ስለሚያውቀው ነው ያደረገው ተጠያቂ አይሆንም። ሎጂካሊ ማለት ነው። ስለዚህ አምላካችን አለ አስቀድሞ ስለሚያውቀው አስቀድሞ ያወቀውን ነገር ጽፎታል ማለት ነው። የጻፈው ነገር ደግሞ ስለሚሆን ነው እንዲሆን የጻፈው ነገር አለ ስለሚሆን እንዲሆን በጻፈው ነገር ላይ ያንተ ድርሻ የለበትም። ለምሳሌ ወንድ፣ ሴት ምናምን የሚባለው ነገር ያንተ ድርሻ የለበትም። አጭር፣ ረጅም፣ ቀይ፣ ጥቁር ምናምን የሚመሳሰሉት ነገር ግን ያለው ነገር በፍሪዊልህ ተጠቅመ ምን እንደምታደርግ አለ ያውቀዋል። ስለዚህ አስቀድሞ የጻፈው ምን እንደሆነ አነገረንም። ለእኛ የነገረን ነገር ያለ እውቀት እንደሚያሳየው ለዛ ነው በሰማይና በምድር ያለውን ሁሉ ያውቃል። ይህ አለ በመጽሐፍ ምን ያለ ነው አለ የተመዘገበ ነው። አለ ምንድን ነው የተመዘገበው ነው ጥያቄው። የተጻፈው መጽሐፍ ሲባል አሁን ሰዎች የሆነ ነገር አምጥተ የሆነ ወረቀት እና እስክሪብቶ ብቻ አይደለም ያለ እውቀት ነው የተጻፈው ቁርአን ላይ እንደዛ ነው የሚናገረው። ያለ እውቀት አጠቃላይ ምን ብሏል ተጽፏል ማለት በጥብቁ ሰሌዳ ላይ ተጽፏል ነው እያለን ያለ ነው ማለት ነው። በሱረት ጣሀ ምዕራፍ ሀያ ቁጥር ሀምሳ ሁለት ላይ ሙሳ አለ እውቀቷ ጌታዬ ዘንድ በመጽሐፍ የተመዘገበ ነው። ጌታዬ አይሳሳትም አይረሳም አለው ይላል። እውቀት ነው የተመዘገበው። አየ ስረቱ ሀጅ መራፍ ሀያ ሁለት ቁጥር ሰባ ላይ አላህ በሰማይና በምድር ውስጥ ያለውን ሁሉ በእርግጥ የሚያውቅ መሆኑን አታውቁምን አለ። ይህ አለ ዛት ሚንስ እውቀቱ ማለት ነው። በመጽሐፍ ውስጥ የተመዘገበ ነው አለ። ይህ ኢነ ዛሊከ ይላል። ዛሊከ የተባለው ማንን ተክቶ ነው? ኢልም የሚለውን እውቀት የሚለውን ነገር ተክቶ ነው የመጣው ዛሊ ከሚትለው ደግሞ ፕሮናውኑ ምንን ተከቶን የመጣው አላ በሰማይና በምድር ያለውን ሁሉ የሚያውቅ የሚለውን ተከቶን የመጣው የመጣው ረሱላ ሰለም በሀዲስ ላይም እንደዛ ነው ያሉት የአላ መልክተኛም እንዲህ ያሉ አላ ፍጥረትን በአሻ ጊዜ ራሱ በመጽሐፍ ጻፍ አሉ በአሻ ጊዜ ቀዷ አምላካችን አላ ከፍጥረት በፊት ቀለምን ፈጥሮ አላህ ለቀለም እስከ ትንሣኤ ቀን ድረስ የሚሆነውን ጻፍ አለው ይላል። ረሱ ስላ ላ ስለም ምንድን ነው ያሉት? መጀመሪያ አላህ የፈጠረው ቀለምን ነው። አላህ ለእርሱ ለዘላለም የሚሆነውን ጻፍ አለው ይላል። የተጻፈው ምንድን ነው? ያ አላህ እውቀት ነው። ቀለም ማለት ያ መጻፊያ ብር ፔን ማለት ነው። ፔንና ፔን ማለት ነው። አላህ ይህን እውቀት በመጽሐፍ ውስጥ የተጻፈ ያ የሚጻፈው ነገር ከመፈጠሩ በፊት አስቀድሞ ነው። ረሱ ስላ ላ ስለም ምን አሉ? አላህ ፍጥረትን ከመፍጠሩ በፊት በመጽሐፍ ጻፈ ብለውናል። ያ መጽሐፍ ምን ይባላል? ለውሐል መፉዝ ኪታቡን መክኑን ኪታቡ መስጦር እሙል ኪታብ ኪታቡ ሙቢን እየተባለ በቁርአን ውስጥ በብዙ ቦታ ይጠቀሳል። ይሄ ነገር መጽሐፉ አለ ወይ ነው ጥያቄው። አለ ወይ መጽሐፍ ቅዱስ ላይ አለ ወይ ባይበል ላይ ሳ አለ ወይ ብለን ስንል አዎ አለ ነው ጥያቄው ራሱ። ቅድም መዝሙር ዳዊት ምዕራፍ አንድ መቶ ሰላሳ ዘጠኝ ላይ ቅድም ያየነው ጥቅስ ላይ በመጽሐፍ ተጽፏል ራሱ ሁሉ ነገር ተጽፏል። ምንም ነገር ሳይኖር በፊት የተጻፈ ነገር አለ ብሎ ነው የሚያስቀምጠው ማለት ነው። ምንም ነገር ሳይኖር ማለት ነው እና ያንን ነገር ቅድም ስላየ ነው። አሁን ድጋሚ መድገም ካስፈለግ እንትን ግን መጽሐፉ ስለ መጽሐፍ ተጽፏል። ራሱ ኢብን ኃጢአተኞቹ እንደሚጠፉ ቀድመውኑ ራሱ ተጽፏል። ማስረጃ መስጠት እንችላለን እኛ ከፈልግም ማለት ነው። መዝሙር ዳዊት ምዕራፍ አንድ መቶ ሰላሳ ዘጠኝ ላይ ስንመለከተው እንደዛ ነው የሚለው። ቁጥር አስራ ስድስት ላይ እንደዛ ነው የሚለው ለእኔ የተወሰኑልኝ ዘመናት አንዳች ነገር ወደ መኖር ሳይመጡ በመጽሐፍ ተመዘገቡ ይላል። አዲሱ መደበኛ ትርጉም ነው ያነበብኩላችሁ። ከዛ በላይ የአስራ ዘጠኝ ሀምሳ አራት እትም ደግሞ የተፈጠሩ ቀኖች ሳይቀር በመጽሐፍ ተጻፈዋል። የአዲሱ መደበኛ ትርጉም የግርጌ ማስታወሻ ላይ ብትመለከቱት ምን እንደሚል ታውቃላችሁ። ወላሂ የሰው ህይወት ዘመን በእግዚአብሔር የተወሰነ ነው። በመጽሐፍ የእግዚአብሔር ውሳኔዎች ሁሉ የተጻፉበት የሰማይ መዝገብ አለ በማለት ይናገራል። ተመልከቱ ማለት ነው። ቅዳሴ ዘኤጲፋኒዎስ ምዕራፍ አስራ ቁጥር አስራ አምስት ላይ ከእርሱ የሚሰወር የለም፣ ሁሉ በእርሱ ዘንድ የተገለጠ ነው፣ በአይኖቹ ፊት የተዘረጋ ነው፣ ሁሉ በመጽሐፉ የተጻፈ ነው። ሁሉ ነገር የተጻፈ ነው ብሎ ያስቀምጠ። ሁሉ ነገር ምን ያለ ነው? የተጻፈ ነው ማለት ነው። ኢየሱስ ዮሐንስ ወንጌል ምዕራፍ ሰባት ቁጥር ሰላሳ ሦስት ላይ ኢየሱስም ገና ጥቂት ጊዜ ከእናንተ ጋር ቆያለው ወደ ላከኝም ይሄዳለው አለ። ዮሐንስ ወንጌል መራፍ 16 ቁጥር 5 ላይ አሁንም ወደ ለላከኝ ይሄዳለሁ ከእናንተ ወዴት ወዳለ ብሎ የሚጠይቀኝ የለም አለ ኢየሱስ። አስቀድሞ ኢየሱስ እንደሚሄድ ወደ አብ እንደሚሄድ አስቀድሞ ተጽፏል። ለምሳሌ ማቴዎስ ወንጌል መራፍ 26 ቁጥር 24 ላይ የሰው ልጅ ስለ እርሱ እንደተጻፈ ይሄዳል። ወደማ ወደ አብ ይሄዳል። ምን ስን እንዳለ እንደተጻፈ አለ። አስቀድሞ ተጽፏል አለ። የሉቃስ ወንጌል መራፍ 22 ቁጥር 22 ላይ ደግሞ የሰው ልጅ ስለ እርሱ እንደተወሰነ አለ። አየ ኢንተርቼንጅ ሆኖ መጣ የተወሰነ የተጻፈ ተብሎ ነው። መወሰንና መጻፍ ተለዋዋጭ ሆኖ ነው የመጡት። ይሁዳ ምዕራፍ አንድ ቁጥር አራት ላይ ከበጊዜው ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልኮ ገብተዋልና፣ የተጻፉ አስቀድሞ የተጻፉ ሰዎች አሉ። ለምን ለዚህ ፍርድ የሚቀጡ ሰዎች ተጽፈዋል። ግን የተጻፉት እዛ የተጻፉ ቡድን ውስጥ መግባት አለመግባት የምንፋንታ ነው ይላሉ ቸርች ፋዘርስ። አስቀድሞ የተወሰነዋል ገሃንም የሚገቡም ጀነት የሚገቡም አስቀድሞ ተወስኗል። ግሩፕ ነው የተወሰን ነው ቡድን ነው ኮሌክቲቭ የሆነ ነገር ዲሲዥን ተወስኗል። በእኛም በኢስላምም እንደዛ ነው አስተምሮታችን። ዓለም ሳይፈጠር ዘመን ሳይቆጠር አላህ ጀነትና ጀሃንም ፈጥሮ የጀነት ሰዎችና የእሳት ሰዎች የሚባሉ እንደሚኖሩ አላህ አስቀድሞ ወስኗል። እዛ የእሳት ሰዎችና የጀነት ሰዎች ውስጥ የጀነት ባለቤትና የእሳት ባለቤት መሆንና አለመሆን ለሰዎች ምርጫ ሰጥቷቸዋል ነጻ ፈቃድ ሰጥቷቸዋል እዛው መግባት አለመግባት ያንን አላህ ምን ይለዋል ያውቀዋል የሚያውቀው የጻፈው ያ የጻፈው ስለሚሆን ነው የጻፈው እንዲሆን አይደለም ምን እንደጻፈ ደግሞ ለእኛ አልነገረንም ጀነራል ነው ያ የእሱ ሙጅመል ነው ሙፈሰል ግን የሆነው ነገር የእኛ ፍሪዊል ነው ግልጽ ነው ግልጽ ነው መርሀባ ሌላ ጥያቄ ያለው ሰው ጥያቄ ጥያቄ ያለው ሰው። አንዳንድ አንዳንድ ሰው ነው የምናናገረው። አንዳንድ ሰው ሰላሙ አለይኩም ኡስታዝ፣ አም ላ ደበካቸ ደህና ናቸው፣ አልሐምዱሊላህ። እኔ መጠየቅ የምፈልገው ኡስታዝ፣ መጽሐፍ ቅዱስ እነሱ ትክክል ነው ብሎ ክርስቲያኖች ይከተሉታል። እናንተ ደግሞ መጽሐፍ ቅዱስ የትኛው አይነት ጥቅስ ሲያመልክላችሁ ለዛ መልስ አላችሁ? እነሱ በማንበብ ተሳስተው ነው ወይስ ይህ ማወቅ ፈልጌ ነው። ትክክል የሚሆንበትም አግባብ አለው፣ ትክክል የማይሆንበትም አግባብ አለው። መጽሐፉ ሲጀመር የኛ መጽሐፍ አይደለም አንብቡ ብለው ይሰጡን ለሙስሊሞች የራሳቸው ክርስቲያኖቹ ናቸው። ከዛ አነበብ ነው እና እንደውም ወደ እስልምና የሚቀርብ ነገር አለው። መጽሐፍ ቅዱስን አንብቦ የተረዳ ሰው ይሰልማል ምንለው። ለዛ ነው ባይበልን አንብቦ የተረዳ ሰው ይሰልማል ብለን ነው የምናስበው። ስለ ስላሴ አያወራም፣ ባይብል ስለ ስላሴ አያወራም። ስለ አንድ አምላክ ነው፣ ስለ ተውሂድ ነው የሚያስተምረው ባይብል። ሞር ማለት ነው፣ አንድ አምላክ አለ። ኢየሱስን የላከው ነው። ሶስቱ አካላት አንድ አምላክ ናቸው የሚል ባይብል ላይ የለም። ኢየሱስ ነብይ ነው፣ መልእክተኛ ነው። እንደገና ደግሞ ባሪያ ነው፣ መሲ ነው። ይሄ ሜታፊዚካል ነው፣ ኦንቶሎጂካሊ ደግሞ ሰው ነው። ፆታ ወንድ ነው። ከዚህ የዘለለ ነገር የለውም። አምላክ የሚለው ቃል ባይብል ላይ በሁለት መልኩ ይመጣል። ኦንቶሎጂካል ተርሞ ነው ይመጣል፣ ፈንክሽናል ተርሞ ነው ይመጣል። ኦንቶሎጂካል ተርሞ ነው የመጣው ለአንድ አምላክ ብቻ ነው። አምላክ የሌለው የአማለቶች አምላክ አምልኮ የሚገባው ላትሬዮ ሌትሬዮ የሚባለው ወይም ላትሬዮ የሚባለው ቃል የሚገባው እሱ ብቻ ነው። ላትሪያ የሚባለው ቃል የሚገባው እሱ ብቻ ነው። አንድ አምላክ ብቻ ነው። ኢየሱስ ግን እንትን ነው፣ ምንድን ነው? የፈንክሽናል ተርም ሆኖ ነው አምላክ የሚመጣው አምላክ የሚለው በባይብል ሁለት አይነት ሆኖ ይመጣል። አንደኛው ኦንቶሎጂካል ተርም ሆኖ ይመጣል። ለምሳሌ አንደኛ ቆርንቶስ ምዕራፍ ስምንት ቁጥር አራት ላይ ከአንዱ በቀር ማነው ከአንዱ በቀር ማንም አምላክ እንደሌለ እናውቃለናል። አማልክት የተባሉት በሰማይና በምድር ምንም ቢኖረዋል። በሰማይ ምን አሉ መላእክቶች አማልክት ተብለዋል። መዝሙረ ዳዊት ምዕራፍ አንድ መቶ ሰላሳ ስምንት ቁጥር ሁለት እና መዝሙረ ዳዊት ምዕራፍ ስምንት ቁጥር አምስት ላይ መላእክት አማልክት ተብለዋል፣ አምላክ ተብለዋል። በምድር ላይ ደግሞ ነቢያት አምላክ ተብለዋል። ዮሐንስ ወንጌል ምዕራፍ አስር ቁጥር ሰላሳ አምስት ላይ እግዚአብሔር ቃል የመጣላቸው አማልክት ተብለዋል አለ። መዝሙር ዳዊት ምዕራፍ ሰማንያ ሁለት ቁጥር ስድስት ላይ ማለት ነው። ስለዚህ አማልክ ተብለዋል በሰማይና በምድር የተባሉት ቢኖሩ አለ፣ ለእኛስ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አባለን የሚለው አንድ አምላክ አባለን ብሎ ነው የሚያስቀምጠው። የአንድ አምላክ ደግሞ ኦሪት ዘዳግም ምዕራፍ ሰላሳ ሁለት ቁጥር ሰላሳ ዘጠኝ ላይ ከኔ በቀር ሌላ አምላክ የለም አለ። እንዲህ መዝሙር ዳዊት ምዕራፍ ሰማንያ ቁጥር ስድስት ላይ ቅድም እናንተ ሁላችሁ አማልክት ናቸው አምላኮች ናቸው ሲላቸው አልነበረ እንዴ? ስንል አይ ከኔ በቀር ሌላ አምላክ የለም ሲል ከኔ በቀር በሀቅ የሚመለክ አምላክ የለም እያለ ነው። አምልኮ የሚገባው አምላክ ስለዚህ ኦንቶሎጂካል ተርም ነው እዚህ ጋር ወይም ደግሞ የባህሪ ስያሜ ሆኖ ነው የመጣው። ፐንክሽናል ተርሞ ነው ደግሞ። በግብር ደግሞ ቃል አቀባይ፣ አፈቀላጤ፣ እንደ ራሴ፣ ወኪልና ልዑክ ተብሎ ይመጣል ማለት ነው። ለምሳሌ ዘጻት ምዕራፍ አራት ምዕራፍ ሰባ ቁጥር አንድ ላይ ሙሴሚን በፈሮን ላይ አምላክ አድርጋ አለዋል። ኤሎሂም ይላል የዕብራይስጡ ቃል፣ የግሪክ ደግሞ ቴዎስ ይለዋል። ሙሴ አምላክ ነው እንዲህ ብለን ስንል አይ የአምላክ ቃል አቀባይ ነው፣ አፈቀላጤ ነው፣ ወኪል ነው፣ እንደ ራሴ ነው፣ ልዑክ ነው። ያንን ነው የሚያመለክተው፣ ከዛ አንፃር ነው። ስለዚህ ይሄ ትምህርታችን ሰፋ ባለመልኩ የእኛ ሞር ስኮላርስቲክና አካዳሚክ በሆነ አፕሮች ጥናት እያጠናን ስለሆነ ምናልባት ላያውቁት ይችላሉ። ማለት አይ የምትሉት ነገር ትክክል አይደለም። አይ እናንተ የምትሉት የራሳችሁን ነገር ነው።